አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ወደ ከባ ዩቲዩብ ቻናል ቤተሰቦች፣ ዛሬ እንዴት ተለመደው አስረኛ ቀን በእኛ ቤት ስፍራው ምናምን አዘጋጀሁት። ከዛም በኋላ ቀጥታ ሾርባው ሰራሁት ማለት ነው። ሾርባ በስጋ ነው የሰራነው በቀይ ማለት ነው። እንደዚህ ሰራዎች ትንሽ ቀራር በነገራችን ላይ ገና እየበሰለ ትንሽ ነው እንጂ የሚቀረው በስለሆን ማለት ነው። ኦልሬዲ፣ ከዚያም በኋላ ደግሞ ይሄን ሲኒያ አይነት ሰንዶች ማለት ነው አይስክሪም ሊመስላችሁ ይችላል፣ እንደዚህ ሲታዩ ግን በጣም ጣፋጭና ምርጥ ነውና ይሄ ደግሞ ይሄን ሰንዶች በውስጡ በስጋ ትልቅየውን በስጋ ችን ትንሿን ደግሞ በደውሎ ነው የሰራነው እና ይሄንን ጥንቱ ከዳባ ይባላል። ውስጡ በዶሮ ነው የሰራ ነው ማለት ነው፣ እና በጣም ነው የሚጣፍተው። እሱም በዶሮ ሰራው አሁን ከዞሮ ሰራልሻለው። ቀጭታ ሳምሳውን መጥበስ ነበረብኝ እና አሁን እንደዚህ እየጠባበስ ነው ማለት ነው። ሰውን በደንብ አርጌ እኛ በደንብ አናቃጠው እንደዚህ ከአርጌ ነው የምንጠብሰው ማለት ነው። ምክንያቱም ከተረፈ እንደገና ሁለተኛ ራሱ ለማ ለመጥበስ እንዲመቸን ምናምን ማለት ነው እና ሾርባውን አሁን አጠፋሁት ማለት ነው። ግድ ትንሽ ቀራውን ይይዛል። ተበላ ተጠጣ። እቃው እንደዚህ ይመስላል። ዛሬ እቃው ማለት ነው። አሁን ቀጥታ እነዚህን ፏ ጽድስት አድርጋለሁ ማለት ነው። ምክንያቱም እኔ ብቻ ነው ማጽደው፣ ከይገርማቸው ማን የሚያግዝ እና ብቻ እነዚህን ሁልጊዜ ማጻያቸው ነገሮች እኔ ብቻ ነው የሚሰራው። ችግር የለውም ኢንሻላህ ያልፋል። ከእንደዚህ አይነት ወደዚህ ቀይሯለ ማለት እንደትርካላት ደግሞ እናንተ ጽድድ ስታደርገው እንደት ቀላችኋል? ወላይ ላዚም እንደዚህ ጸዳ አድርጋችሁ በቃ ስራችሁ። ማም ያጠባችሁን ቃቡ ተቦታ መልሳት እንደት ነው ስታት ድካሙ እንዳለ ነው የሚጠፋ። ከዚያም በኋላ ደግሞ ለሊት ደረሰ፣ ለሊት የሚበሉት ምናምን ሰራራው ከዚያ ሶፍራ ላይ እንደተለመደው አቀራረብኩት ማለት ነው። ብለው አስረኛው ቀን በእንደዚህ ሁኔታ አለቀ ማለት። ለሊት ቀ እንደዚህ ይመስል ነበር። ከእንደዚህ ከዚወደርኩት ማለት ነው። የለሊቱን ቃም እንደዚህ የአስረኛው ቀን ረመዳን እንደዚህ ጨረስኩት ማለት ነው እና ዛሬ ደግሞ አስራ አንደኛ ቀን በእኛ ቤት ብሎ እንደተለመደው መጀመሪያ እዚህ የስጋ ሾርባ ሰርተናል ማለት ነው። ዛሬ በነገራችን ላይ እዚህ ሳምሳውን እየጠበስኩት ነው ያለውት በዶሮና በስጋና በጅማ ሰርተናል ሳምሳውን ማለት ነው። አሁን ይህንን እጠብሳለሁ ማለት ነው። አሁን ይህንን የጠብሳለው እንዳለ ይሄ በድንች ነው። ድንች ነው ማለት ነው የሰራነው። ልክ የሂንድ አሳሞሳ ነው የሚባለው በድንች ነው። እጅ እንኳን በጅ ምና ነው ማለት ነው። ይሄ ደግሞ ኮረተል ፈጣሪ ሲባላል ድንች ጎሮ ነው እንቁላል ምናምን አድርገን በዚህ ይሄ መካራኖ በከሲ ባለን የሚያብጭ በጣም ነው የሚጣፍጠው።

አሁን እንዳለ ሁሉን ጠበብ ይሻለው ድንች ብቻ ነው የቀረኝ ማለት ነው። ተበላ፣ ተጠጣ። እቃው እንደዚህ እንደዚህ እና እንደዚህ ሆኖ አግኝቻለሁ። የአስራ አንደኛ ቀን እቃው በእኛ ቤት ማለት ነው እንደዚህ ነው። ጋይስ አሁን እንደዚህ ጥድት አድርጋለሁ ማለት ነው። የመቅረብ ሁኔታ እንዳለ ፋፋ አድርገና ዛሬ አስራ አንደኛ ቀን በእኛ ቤት ሰሆር ነው የለሊት ምግብ ማለት ነው። ታውሎ ምናምን አስተካከልኩት። አሁን ቀጥለ ወደ ምግብ አሰራሩ። ጋዝ የዛሬ ሰሆራችን ይሄ ዶሮ ነው። ይሄ ዶሮ ነው ማለት ነው። ይሄ እንጠብሳለን ያን ሰራው መጥበስ ነው ማለት ነው። ይሄም ድንች ነው። ይሄም አከታተፉ ብለያል እንጂ አንድ አይነት ነው ማለት ነው። እዚህ ደግሞ ሰመካል ላይ፣ እዚ ደግሞ ዶሮ ነው። ዶሮ ነው ግን በሌላ አይነት ዲዛይን ነው እንጂ ማለት ነውና፣ እዚ ዶሮ እነዚህን፣ እዚ ደግሞ ነጭ ሩዝ ከቅይ ያለው እነዚህን በሙሉ አሁን እዚ ላይ ጠብሳለው ማለት ነው። ከዚ እዚ ተማፊ ከነጭ ሩዝ ጋር የሚበላ እዚ ደግሞ ሶልታስ ወዳለኝ ይሄን እናደርጋለን ማለት ነው። እንደዚህ ብቻ ከሮዙ ጋር የሚበላ ማለት ነው። ጋይስ አሁን እንደዚህ ጠባብሼ እየጨረስኩ ነው። ድንቹም እዛ ውስጥ ከድቻለሁ ማለት ነው። አሁን መቀራረብ ብቻ ነው የቀረኝ። ዶናት ይመስላል፣ ይሄ ግን ድንች ነው። ባይዘ ይሄ ድንች ነው ማለት ነው። ዶናት ይመስላል። ሮዙም በስለ ግማሹ በሮዝ ግማሹ ደግሞ በከሸብ እና በሻንጣ ነው የሚበላው ማለት ነው። ያኔ እንደፈለጉ ነው የሚበሉት። ጋይስ አሁን ከአስተባብሼ ጨርሻለሁ ማለት ነው። ቀጥታ ላቀራርብ ነው።